ዛሬ ደግሞ ከሃ እስከ ሸ ያሉት የመጀመሪያ የግዕዝ ፊደላቶችን ተጠቅመን ከነዚህ ጋር የሚመሳሰሉት የቻይኒዝ ቃላቶች ለማየት ጥረት እናደርጋለን። ለምሳሌ ይሄኛው የመጀመሪያው ፊደል ሀ በአማርኛ በትግርኛ ደግሞ ኸ ነው የሚሆነው። ስለዚህ ኸ በሚለው መጠጣት ይሆናል። ኸ ቶኑ ግን ፈረስቶን ይባላል። ዚጋ የተጻፉ ከላይ የተጻፉት እነዚህ ምልክቶች ቶኖች ናቸው። ቶኖች ናቸው። ቻይንኛ ቶናል ቋንቋ ነው። ኦኬ። ስለዚህ ለዛ ወደ ቻይኒስ እንዲመች ወይ ደግሞ ለቻይንኛ እንዲመች ተደርጎ ነው የተጻፈው ይሄ የእንግሊዝኛ ፊደል አልፋቤት ማለት ነው፣ ወይ ደግሞ ፒኒን ይባላል። ፒኒን ይባላል። ኦኬ። ስለዚህ በእነዚህ ሀ በመጀመሪያው ህ ህ መጠጣት ነው ብያቸዋለሁ። ለምሳሌ ወ ሲያን ሆ ሾይ ውሃ መጠጣት እፈልጋለሁ። ወ ሲያን ሆ ሾይ ዋ እኔ ማለት ነው። ሲያንግ መፈለግ ነው። ህ መጠጣት ሽወይ ዋተር ወይ ደግሞ ውሃ ማለት ነው። ስለዚህ ው ሲያንግ ሽወይ አሁን እዚጋ ምስል መጠጣት ማለት ነው የሚሆነ ማለት ነው። አሁን ይሄ ቃል መቼም አትረሱትም። ህ የመጀመሪያው የአማርኛ ፊደል ነው። ወደ ሁለተኛው ፊደል ስንመጣ ለ ለ የመጀመሪያው ፊደል ለ ደግሞ ቶን የለውም። ይሄኛው እንደምታዩት ሰው አንዳንድ ጊዜ ቶን የሌላቸው ቃላቶችም ይኖራሉ በቻይኒስ ውስጥ። ስለዚህ ደረቅ ቅጥያ ነው የሚባለው ይሄ ምንድ ነው ራሱ ችሎ ብቻው ትርጉም ያለው ቃል አይደለም ማለት ነው ከሌሎች ጋር እየተጠጋ ግን ትርጉም ይሰጣል ለምሳሌ ወቹላ መጨረሻ የአረፍተ ነገር መጨረሻ ላይ ነው አብዛኛውን ጊዜ የሚከሰተው ወቹላ ስል በልቻለሁ ማለት ነው ወቹላ ቹ መብላት ማለት ነው ስለዚህ ወቹላ በልቻለሁ ኦልሬዲ ተበልተዋል ማለት ነው ምናልባት አንድን አክሽን ኮምፕሊት መሆን ወይ ደግሞ መቀየሩን የሚያሳየን ነው ለ የሚባለው ቃል ማለት ነው ስለዚህ ወችላ ወዋንላ ጨርሻለሁ ዋን መጨረስ ነው ወዋንላ ጨርሻለሁ ይሆናል አብዛኛውን ጊዜ መጨረሻ ላይ የምናገኘው አንድን አክሽን መከናወኑን መደረጉን የሚያሳየን ቃል ነው ማለት ነው ወደ ሶስተኛው ፊደል ሂጅ አለው ይሄኛውም ልክ ተመሳሳይ ነው ከኸ ጋር ምክንያቱም ወደ ትግርኛ ብናመጣው ሀ ማለት እነሱ አይችሉበትም ቻይኖች ሀ የሚባለውን ፊደል የላቸውም ግን ምን ይላሉ ልክ እንደዛኛው ስለዚህ ህ ቶኑን ቀይሬ አምጥቻለሁ እዚህ ጋር ማለት ነው። ህ ኦኬ። እና ማለት ነው ህ ማለት እና ማለት ነው። ለምሳሌ እኔና እናንተ ወህ ኒመን፣ ወ ህ ኒመን እኔና እናንተ። ሶ ህ ስል እና ማለት ነው። ህ ከሆነ ግን ከዚህኛው ግን ቶኑ ይለያል። ህ መጠጣት ነው። ህ እና ማለት ነው። ኤንድ ማለት ነው። ልዩነት አላቸው። ወደ አራተኛው ፊደል ስንመጣ መ መ። አሁንም ይሄኛው ቶን አልባ ወይ ደግሞ ራሱ የቻለ ትርጉም ያለው ቃል አይደለም። ከሌሎች ጋር እየተጠጋ ነው ትርጉም የሚሰጠው መ። ለምሳሌ ሸማ ሸማ፣ ይሄን ቃል ሰምታችሁ ይሆናል። ምን ማለት ነው? ዋት ማለት ነው። ሸማ ሸማ። ኦኬ፣ ዋት ማለት ነው። ወይ ደግሞ ጀማ የሚል ቃል ውስጥ እናገኘዋለን። ጀማ ማለት ደግሞ ይህን ያህል ማለት ነው፣ ይህን ያህል ኦኬ፣ ጀማ ወይ ደግሞ ሸማ ውስጥ የምናገኘው አይነት ቅጥያ ነው ማለት ነው። ወደ አምስተኛው ፊደል ስንመጣም ረ ነው። በአማርኛ ረ፣ ቻይኖች ግን ረ አይችሉበትም። ታዲያ እነሱ ዥ ነው የሚሉት። ዥ በረና በዥ ያለው ድምፅ ማለት፣ በዚህ መሀል ያለው ድምፅ ማለት ነው። ይሄኛው ቃል ምንድን ነው? ሙቀት ማለት ነው። ዣ ቶኑ አራተኛ ቶን ነው። ቁርጥ ይላል ዣ። ለምሳሌ ዛሬ አየሩ ይሞቃል። ቺንቲን ቲንቲ ታይ ረ ለ። የዛሬ የአየር ሁኔታ በጣም ይሞቃል። ቲንቲ የአየር ሁኔታ ማለት ነው። ቺንቲን ዛሬ ማለት ነው። ታይ ደግሞ በጣም ማለት ነው። ለ ተጠቀምኩበት፣ አያችኋ። ይሞቅ ነበር፣ አይትሊስት ሞቆኛል ማለት ነው። ኦሬዲ ስለሞቀኝ ነው ለ የተጠቀምኩት ያለፈ ነገር ነው የሚመስለው። ስለዚህ ጅንቲያን ታይረላ ዛሬ በጣም ይሞቃል እያልኩ ነው ማለት ነው። ሜባለማ ግልጽ ነው ሃ። እንቀጥላለን ወደ ስድስተኛው ፊደል ሲመጣ፣ ሰ ነው የአማርኛው ሰ። ወደ ቻይኛ ሲመጣ ሰ ከለር ማለት ነው ቀለም ማለት ነው። ያንሰ ይባላል ቀለም። ለምሳሌ ምን አይነት ከለር ትወጃለች? ኒ ሲሆን ሸመ ያንሰ ኒ ሲሆን ሸመ ያንሰ። ምን አይነት ከለር ነው የምትወጂው? ኒ ሲሆን ሸመ ያንሰ። ኒ አንቺ ማለት አንተ ማለት ነው። ሲሆን መውደድ ወደ መፈለግ ነው። ያንሰ ከለር ነው። ኒ ሲሆን ሸመ ያንሰ። ስለዚህ ይህን ቃል መቼም አትረውስትም። ሰው ከተነሳ ከለር ማለት ነው ማለት ነው። ወደ የመጨረሻው የዛሬው የሸ ፊደል እንሂድ። ሸ ደግሞ እባብ ማለት ነው። ቶኑ ሰከንድ ቶን ነው። ሸ ሸ እባብ ማለት ነው። ኦኬ፣ ሸ እባብ ማለት ነው። በነገራችን ላይ ይሄኛው በአማርኛ ሀ ነው አይደለ? በአማርኛው ተጠቅመን ሀ ብናድገው እንኳን ማለት ነው ትርጉም አለው። ኦኬ፣ ትርጉም አለው። እሱም ምንድን ነው ፍሮግ፣ ወይ ደግሞ እችኛዋ ማለት ነው። ፍሮግ በአማርኛ ምንድን ሚባለው? ፍሮግ በአማርኛ አላውቀውም፣ ግን ፍሮግ የእንግሊዝኛው ዋን ነው። ፍሮግ ሃ ስንል ፍሮግ ማለትም ይሆናል። ነገር ግን ይሄኛው በትግርኛ ነው መጠጣት የሚሆነው ሀ። ስለዚህ አይ ሆፕ ይህን ነገር ገብቷችኋል ብዬ አስባለሁ። ሌላ ጊዜ ከነዚህ ቀጥሎ ያሉት ፊደላቶችንም ወደ ጎን ያሉትን ማለትም ሀ፣ ሁ፣ ሂ፣ ሀ፣ ሄ፣ ህ፣ ሆ የሚሉትን ሁሉ ለማየት ጥረት እናደርጋለን። ያላችሁ አስተያየት ግን ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። በዚህ አጋጣሚ ቻይንኛን በኦንላይን ባላችሁበት ሆናችሁ በፎርማል ክላስ መማር የምትፈልጉ ካላችሁ ከላይ በተቀመጠው ስልክ ቁጥር ደውላችሁ መመዝገብ ትችላላችሁ። ሴሴኒመን